የህንዱ ንጉስ የሻጃን በወሊድ ምክንያት ላለፈችው ሚስቱ መታሰቢያ ይሆናት ዘንድ ሀያ ሁለት ዓመታትን የፈጀ የመቃብር ቦታ ቢያስገነባ ዓለም ሁሉ ሊያ የሚጓጓለት ስፍራ ሆኖ አረፈው። አሁን በህንድ አገር ውስጥ ታጅ መሃል የሚባል ቦታ ሰዎች በሰልፍ የሚጎበኙት የአንድ ንጉሥ ባለቤት በወሊድ ምክንያት አርፋ ለሷ የተሰራ መታሰቢያ መቃብር ቦታ ሰው ተሰልፎ ያያል። ድንቅ የኪነ ህንጻ ተአምር የታየበት የአሰራር ጥበባቸው ዛሬም ድረስ ጥናት ተደርጎ ያላለቀው ላሊበላና መሰል ቅርሶችን የያዘችው ኢትዮጵያ ግን ያላትን ውበት ጎረቤት ያስተዋውቀላት ይመስል ሩቅ ተመልካች ሆና ኖራለች። በጣም ትልቅ የሆነው ቅርሶች አሉ። ስለዚህ እነዚህን ቅርሶች ወደ ቁርስ እንቀይር ስንል፣ ወደዛ ለማምጣት የሚያስችሉ ነገሮች ምን አሉን ነው? ቅርስ ሲባል አብሮ ታሪክ አለ። ታሪክን በደንብ የሚገነዘብ ትውልድ መፍጠር አለብን። ቢኮዝ ቅርስ ታሪኩን አውቀሽ ካልሆነ በስተቀር ቅርስ ቅርስ ወይም የሆነ አንድ የምትዳስሽው ወይም የማይዳስሰው ነገር እንዳለ ካለ እሱ ብቻውን ምንም አይደለም፣ ትርጉም የለውም። ትርጉም የሚኖረው ታሪኩ አብሮት ሲኖር ነው። ትልቁ ክፍተት እኛ አብዛኛው ትልልቅ ዩኔስኮ በዩኔስኮ የተመዘገቡ ቅርሶች አሉ። ከሁለት ሶስት ሰዓት በላይ ለመጎብኘት ምንም ምክንያት አይኖርሽ ከግማሽ ቀን ያለፈ እንትን የላሊበላን አብያተ ክርስቲያናት የመሰለ እንትን እኮ በአንድ ቀን ተጎብኝቶ የሚገርም አይነት እንትን ነው። ሀረር፣ ብቴጅ ወር አክሱም፣ ባሌ ብቴጅ በየ አካባቢ ያለው አትሊስት የተፈጥሮ ሀብቶች ይሻላሉ። የተፈጥሮ ሀብት ትሬኪንግ፣ ሀይኪንግ፣ ጌም ድራይቭ የመሳሰሉ እንትኖች አሏቸው። ያው ከፕሮዳክቱ ባህሪ አንጻር እነዚህ ባህላዊ ሀብቶችን ታሪካዊ መስህቦችን ስናይ ግን እሴት አልጨመርንላቸው ለአንድ መስህብ ዋናው መሰረቱ መዳረሻው ነው። ኢንፍራስትራክቸር ከሌለው ቱሪስቱ መጥቶ የሚያርፍበት ቦታ ከሌለ፣ እንግዳው መጥቶ አይቶ ቁጭ ብሎ ቡና የሚጠጣበት ብር የሚያወጣበት ሲስተም፣ እንደዚህ እነዚህ ነገሮች ከሌሉ የቱሪዝም እንቅስቃሴው ዜሮ ነው። የመደመር እሳቤ ችግርን ተረድቶ ወደ ተግባር የሚዘልቅ ነው እና የመስህቦች መዳረሻ ጎብኚዎችን እንዲያሰነብት ማድረግ ላይ ተጨባጭ ስራዎች ታይተዋል። በመዳረሻ ልማት የምናቀው ነው። የተለያዩ አካባቢዎች ነጎርጎራ፣ ወንጭ፣ ሀላላ ኬላ፣ ጨበራ ጩርጩራ፣ የተለያዩ አካባቢዎች አዲስ አበባ ውስጥ የተሰሩ የቱሪስት መስህቦችን መመልከት እንችላለን። ከአዲስ አበባ ውጭም እነዚህ በአንድ በኩል ከአሁን በፊት የቱሪዝም እንቅስቃሴ እምብዛም የለባቸው አካባቢዎች የበለጠ እንዲታዩ ማህበረሰቡ ተጠቃሚ እንዲሆን፣ በሌላ በኩል ደግሞ ከጎብኚው ፍላጎት አንጻር ስንመለከት እንደዚህ አይነት ሃይ ኢንድ ፋሲሊቲዎች በየቦታው ምቹ፣ ወርልድ ክላስ የምንላቸው የቱሪስት መስህቦች እንደዚህ መሰራታቸው ለቱሪዝም ዘርፉ በጣም ወሳኝ የቱሪስቱን ፍላጎት ከማርካት አንጻር ትልቅ ሚና ያለው ነው። ማህበረሰብን መሰረት ያደረገ ቱሪዝም የወደፊት የመደመር መንግስት እሳቤ ማጠንጠኛ ነው። ጎብኚው መስህቦችን ከመመልከት አልፎ የማህበረሰቡ ባህል ወግና ትውፊት ተሳታፊ ማድረግ ካልቸሩም አለን፣ ባህሉም አለን፣ ተፈጥሮም አለን፣ ማህበረሰቡም አለን። እነዚህ ሶስቱ ሲተሳሰሩ ነው ይሄ ማህበረሰብን መሰረት ያደረገ ቱሪዝም እና ወደዚህ አካባቢ ትራቭል የሚያደርግ ሰው ወይም ደግሞ ወደዚህ አካባቢ ጉዞ የሚያደርግ ሰው ብዙ ነገሩ ምንድነው ኤክሰርሳይዝ ማድረግ ነው የማህበረሰቡን ባህል የማህበረሰቡን ጉዳዮች መነካካት መለማመድ። ያ ደግሞ በጣም ያስደስታል። ተፈጥሮ አድሎናል። እሴት መጨመር ላይ ግን ልብ ድካም አለብን ስ እስካሁን የነበረው ችግር እሱ ነው። ይሄን መሻገር ያስፈልጋል። ፓራዶክሳል አለ። ኢትዮጵያ በቱሪዝም የታደለች ሀገር ነች፣ የሚገባትን ጥቅም አላገኘችም። ምንም እንኳን በእያንዳንዱ ጽሁፍ በእያንዳንዱ እንትን ይሄን ነው ምንለው ማንትራ ይህም ፓራዶክስ መፈታት አለበት። አንድ ቦታ የእልፍ ውበት መገኛዋ ሀገር ኢትዮጵያ ያላትን ሀብት አውቆ መጠቀም ላይ አዲስ ፍኖት ይዛለች። መዳረሻው የተቃና ይሆን ዘንድ ግን የአንድ ወገን ብቻ ሳይሆን የሁሉንም ርብርብ ይሻል። ያወቅነውን እንጠብቅ። ወደሚታይ ወደሚጨበጥ፣ ወደሚጎበኝ ነገር እንቀይረው። ጉብኝቱ ደግሞ እንዲያድግ ኮመርሻላይዝ እናድርግ። ይሄ የቱሪዝም ሚኒስቴር አይሰራውም። ጠቅላይ ሚኒስትር አይሰራውም። የክልል ፕሬዝዳንት አይሰራውም። እንደ ማህበረሰብ በጋራ ታሪካችን፣ ቅርሳችን፣ ቦታችን የማድነቅ የማወደስ፣ የማክበር እና የማሳወቅ ስራ እንስራ።